እንደ እንዝርት መሽከርከር ስጋዊ ስሜት እንጂ መንፈሳዊ እንድምታ የለውም። በምንም መመዘኛ በምንም መመዘኛ ይሄ ነገር መንፈሳዊ አይደለም፣ ስርዓት አይደለም፣ ስጋዊ ስሜትን የሚያንጸባርቅ እንጂ በፍጹም ተመስጦ ያለበት አይደለም እያልን በርካታ ቅኔ ማህሌት ላይ ከበሮ የሚመቱትን፣ የሚሽከረከሩትን ተቃወመናቸዋል። በርካታ ሰዎችን ተቃውመናል። ትክክል አይደለም። በእውነት እኔ አቋቋም ቤት ድረስ ሄጄ ጠይቄያለሁ። እንደ ወረቡ እስከምን ድረስ ነው የሚባለው ብዬ ጠይቄያለሁ። የለም። አሁን ከመጠን በላይ ዝም፣ ይሄ መዝለል ምና የሚባል የለም። በጣም ያሳዝናል። አሳዛኝ ነው በእውነቱ። በጣም ይገርማል። መንፈሳዊነት የጎደለው ግብታዊነት ምንድነው ስሙ? ይሄ ከንቱ ውዳሴ መሻት ምን ያደርጋል አሁን እንዲህ አይነቱ ምን ያደርጋል። ኧረ ተዉ ጎበዝ ኧረ ተዉ ልክ አለን እኮ እኛ ኦርቶዶክስ ያል በልክ ነው የምንኖረው። በልክ ነው ዘምር በመጠን ተብለናል እ ሁሉ ነገር መጠን አለው ልክ አለው። ከልክ ሲያልፍ ጥሩ አይደለም። እግርሽን አሁን እንዲህ ስትሽከረከሪ ብትሰበሪ እንዲ እንዲህ ስትሽከረከሪ እግርሽ ቢሰበር ለአንቺ ችግር ማሳከሚያ ደግሞ ገንዘብ አውጡ ልንባል ነው እ እንደ በጣም ይገርማል ግን በጣም በጣም በጣም ሊቃውን ይሄንን በቃ ነውር ነው ብላችኋል። በእርግጥ አውቃለሁ መምህራን ትክክል አይደለም ብላችኋል። በቃ ግፉበት ትክክል አይደለም ብላችሁ ገስጹ ገስጹ፣ የሚሰማ ቢገኝ በተለይ ይሄ ቲክቶክ ላይ ያለ ማህበረሰብማ ዝም ብሎ በቃ በሆነ አጋጣሚ ወደ ቲክቶክ ዘው ብሎ ገባ። ከዛ ኮንተንት ሲያጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም በቃ መጥጦ አስተማሪ ነኝ በቃ ጸበል አስተዋዋቂ ህንፃ ሰሪ ኮሚቴ ሁሉ ሆኗል። አሁንም እንደገ በኮሚሽን እኮ ነው። በኮሚሽን ኮሚሽን ገንዘብ የሚለምነው በኮሚሽን ነው እና ቤተ ቤተክርስቲያንን ለመታደግ ካስፈለግን ቀኖናዋን ማክበር ነው። አስተምህሮዋን መጠንቀቅ ነው። ይኸው ነው። ሰላም።